ፍቅር ቢይዝህም ማድረግ የሌለብህ ነገሮች። አሁን የቱንም ያህል ብትወዳት፣ የቱንም ያህል ብታፈቃት ያነሷ አልኖርም ብለህ ብታስብ እንኳን መቼም ቢሆን ልታደርጋቸው እማይገቡ ነገሮች አሉ። ዴናፊ ምን እያልሽ ነው? ፍቅር እኮ ነው ፍቅር ሲይዘን ምንም ብናደርግስ የምትሉ እንዳላችሁ አውቃለሁ። ግን ደግሞ በፍጹም በፍጹም ልታደርጋቸው እማይገቡ ነገሮች አሉ። ዛሬ ከእኔ ከእህት ጋር እስከ መጨረሻው ከቆየ ፍቅር ቢይዝህም ማድረግ የሌለብህን በኋላ ላይ በጣም የሚቆጭ የሚጸጽትህን ነገር በግልጽ አንድ በአንድ እነግርሃለሁ። ከአንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም፣ ውዴና ፊዳችሁ ቤተሰቦች እንደምን አላችሁ ልኝ። እኔ በጣም ደህና ነኝ። ዛሬም በቆንጆ በአዲስ ቪዲዮ ተመልሼ መጥቻለሁ። ደግሞ ስልሳ ሺህ ቤተሰብ ደርሰናል። በጣም አድርጌ አመሰግናችኋለሁ፣ ወዳችኋለሁ። ቪዲዮ እንደለቀቅኩ ናፊ በርቺ፣ ዌልካም፣ እናመሰግናለን እያላችሁ የምታበረታችሁኝ በእውነት ቃል የለኝም። በጣም አመሰግናለሁ። በጣም ሰፖርቲቭ ናችሁ እና። ክበሩልኝ ገና እንግዲህ ወደ መቶ ሺህ ወደ ሚሊዮን ደግሞ እንገባለን። አዲስ የሆናችሁ ትታየኛላችሁ፣ እንኳን ደህና መጣችሁ። እኔን አስዳርነኝ ስለፍቅር የምናወራበት የምንመካከርበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ እና ደግሞ ውድ ቤተሰቦች ቪዲዮዎችን በምታዩበት ሰዓት ላይ ቪፒ እና ቦታችሁ ይልኝ። ከመጀመራችን በፊት ደግሞ እስኪ ሁላችሁም ላይክ አድርጉት። አንተ፣ አዎ አንተ አድርግ። እሺ ካደረጋችሁ መጀመር እንችላለን። ፍቅር ሲይዝ ፍቅር ነው፣ ይገባኛል። ቀላል ነገር አይደለም፣ የፍቅር ስሜት ቀላል ነገር አይደለም። ግን ደግሞ የወንድ ልጅ በተለይም ደግሞ የወንድ ልጅ ትልቁ ኳሊቲው የሚሰማውን ስሜት ማኔጅ ማድረግ መቻሉ ነው። በሚሰማው ስሜት ተገፋፍቶ ጥሩ ያልሆነ ውሳኔም አለመወሰኑ ነው ትልቁ ኳሊቲ ማለት ነው። ኢሞሽናል ስቴቢሊቲ የምንለው ማለት ነው። ሁላችንም ሰዎች ስሜታ የምንሆንበት ጊዜ አለ። ስሜትም ነው የሚያኖረን አደለም። በቃ የሚሰሙን ስሜቶች በጣም እንዳይሰሙን ምናምን ማለት አንችልም ያ ነው እንድንኖር የሚያደርገን የሀዘን ሊሆን ይችላል የደስታ ሊሆን ይችላል የንዴት ሊሆን ይችላል ብቻ ብዙ አይነት ስሜቶች እነዛ ስሜቶች ናቸው በቃላል እና የመኖራችንን ነገር የሚያጠናክሩ ፊል እንድናደረገው የሚያደርጉት እነዛ ናቸው ግን ደግሞ እነዛን የሚሰሙንን ስሜቶች ካልተቆጣጠርናቸው የሚያጠፉ ስሜቶች ሊሆኑ ይችላሉ ደስታን ብትሉ ሀዘንን ብትሉ በሆነች ቅስፈት የሚሰማን ስሜት ሊያጠፋን ይችላል ፍቅር ላይም እንደዛው ወደሃት፣ አፍቅርሀት ለሷ የፍቅር ስሜት ኖሮ የምታደርግላት ነገሮች፣ የምታደርጋቸው ነገሮች ወደ ገደል ሊከቱ ይችላሉ። ለዛም ነው ዛሬ ይህን ቪዲዮ የምሰራላቸው። የመጀመሪያው ነገር የቱንም ያህል ብትወዳት፣ የቱንም ያህል ብታፈቅራት ማድረግ የሌለብህ ነገር ራስን ዝቅ ማድረግና መለመን ነው። የፍቅር ግንኙነት ላይ በነገራችን ላይ አንዱ የበላይ አንዱ የበታች የሚሆንበት አይደለም። ግን የመጀመሪያ ሰዓት ላይ ፍቅር ሲይዛችሁ እንደዚህ አይነት ፊሊንግ ይሰማችኋል በቃ እናንተ የምትወዱ እናንተ መለመን ያለባችሁ እናንተ ማሳመን ያለባችሁ ምናምን ከዛ እሷ ሁሌ የምትለመን ሁሌ የበላይ የሆነች አይነት ፊሊንግ የሚሰማት ሁሌ እንክብካቤ እናንተ የምትንከባከቧት ሁሌ በቃ ሁሉን ነገር ለእሷ የምታደርጉላት አይነት ፊሊንግ ይሰማችኋል እርግጥ ነው ፍቅር ሲይዝ ለወደዳችሁ ላፈቀራችሁ ሰው ብዙ ነገር ታደርጋላችሁ ግን ራስን ዝቅ ማድረግ መለመን፣ መቼም ልታደርጉት የማይገባ ነገር ነው። በቃ ይሄን አላደርግም ብላችሁ ይህን ቪዲዮ የምትመለከቱ በሙሉ ቃል ልትገቡ ይገባል ለራሳችሁ። የእውነት ነው የምላችሁ። ፍቅር በመለመን ፍቅር ራስን ዝቅ በማድረግ የሚሆን አይደለም። እርግጥ ነው ራሳችንን ዝቅ ማድረግ አለብን ሃምብል መሆን አለብን እኮ አይደለም የሆነ በቃ የምትችሉትንም ነገር በቃ ግን ደግሞ ይሄ ማውረድ በቃ የራስን ዋጋ ማውረድ፣ እኔ ይሄ አይገባኝም እኔ ይሄ ያስፈልገኝም አይነት ፊሊንጎች ናቸው። እዚህ ጋር ራስን ዝቅ ማድረግ የሚለውን ኮንቴክስት በዛ ተረዱት። ይሄ ከትህትና ዝቅ የሚደረገውን ነገር አይደለም የምላችሁ። ግን በቃ ራሳችሁን ዝቅ አድርጋችሁ በቃ ወይ እሺ ትለኝሆን እኔ እንደዚህ እንዴት በቃ እንዴት አድርጌ ላናግራት በቃ እኔ ለእሷ ይህን ማድርጌ ያንን ማድርጌ ኧረ በቃ እንዲ በጅ በገባች በቃ ለራሳችሁ የምትሰጡት ዋጋ በጣም የወረደ ነው። በቃ እሷን ለማግኘት ምናምን ደስ ይል ነገር አይሰራም። በእውነት ነው የምላችሁ አይሰራም። ሲጀመር ሴት ልጅም ያንን ኢነርጂ ታያለች። እናያለን፣ በደንብ አድርገን እናያለን። ለራስ የምትሰጠው ዋጋ፣ ለራስ የምትሰጠው ቫልዩ በቃ አላደለ ኮንፊደንስን በደንብ ያስታውቃል። እና ራስን ዝቅ የምታደርግ ከሆነ ያን ታሳያታል። አንተ አሁን እያሳየ አይመስልህም፣ ግን በደንብ ይታያል እና ያንም ፊል ታደርጋለች። ለራስ ያለ ዋጋ ስለሚገባት ብዙ ትኩረት አትሰጥም፣ ይልቁኑ እንደ ሞኝ ታይሃለች፣ ትንቀሃለች። እውነቴን ነው የምላችሁ። ስለዚህ በፍጹም በፍጹም እራሳችሁን ዝቅ አታድርጉ። የቱንም ያህል ፍቅር ቢይዝ ማለት ነው ራስን ዝቅ በማድረግ በመለመን በመለማመጥ ያንተ ልትሆን አትችልም፣ ይልቁኑ እንድትኮራብህ፣ ይልቁኑ እንድትንቅህ፣ እንደ ሞኝ እንድታይህ ነው የሚያደርገው። ሰልፍ ኮንፊደንስ ሲኖርህ ራስህን ዝቅ አታድርግ ያለህን ጥሩ ነገሮች ያለህን መልካም ነገሮች አይታ እንድትመጣ ነው እንደ ማድረግ ያለብህ እንጂ ዝቅ ዝቅ አታድርግ ራስህ በጣም ወሳኝ ነገር ነው ሌሎቹንም ደግሞ በደንብ አድርገህ እስከ መጨረሻ አዳምጠኝ ሁለተኛው መቼም መደራደር የሌለብህ አላደርገውም ማለት ያለብህ ነገር ደግሞ ምንድን ነው ሁሉንም ነገር እሺ ማለት ነው በነገራችን ላይ እንቢ ማለት ያስከብርሃል እንቢ ማለት ያስፈልጋል የፍቅር ግንኙነት በይሉኝታ የምትቆይበት ቦታ አይደለም ላይ ከአንዳንድ ጊዜ የሆነ ዛሬ ያገኛችሁ ሰው ከሆነ በቀ ሆና ላለመቀየም ላለመጣላት ምናምን ብላችሁ ይሁን የማትፈልጓቸውን ነገሮች አይደል እሺ ምናም እያላችሁ ልታልፉ ትችላላችሁ። በቃ ይሉኝ ተይዛችኋል። ግን የፍቅር ግንኙነት ላይ የምትወዳት ሴት ጋር የማትፈልገው ነገር እሺ እሺ እያልከ የምታደርግ ከሆነ በጣም ነው የሚቆጭ፣ በጣም ነው የሚጸጽትህ። ምክንያቱም የማትፈልገውን ነገር ነው እያደረግ ያለው በነገራችን የማትፈልጉትን ነገር ስታደርጉ ሌላ ሰውን እሺ እያላችሁ ራሳችሁን ደግሞ እንቢ እያላችሁ ነው። ራስን እንቢ ብሎ ደግሞ ሰላም የለም። ከራሳችሁ ጋር ሰላም የምትሆኑት ራሳችሁን እሺ፣ ሌሎች ሰዎችን ደግሞ እንቢ ስትሉ ነው። እውነቴን ነው የሚላችሁ። በጣም የሚያስከብር ነገር ነው ደግሞ እንቢ ማለት። የማትፈልጉትን የማትቀበሉትን ነገር እንቢ፣ አላደርገውም በሉ። የአቋም ሰውም መሆን አለብህ እኮ አይደለ? በቃ እማትደራደርባቸው ይህን አላደርግም፣ ይህን አልፈልግም የምትለው ነገር ያስፈልግሃል። ያ ካልሆነ ግን ሁሉም ነገር እሺ የምትላት ከሆነ እንዳልኩት ነው መጀመሪያ ላይ አንደኛ፣ አያስከብርህም፣ ያስንቅሃል፣ ችላ እንድትልህም ያደርጋል። በቃ የማትፈልገውን ነገር ይህን አላደርግም፣ ይሄ እኮ የእኔ አቋም ነው በዚህ ጉዳይ ላይ ምንም እንደዚህ የምትል ሰው መሆን አለበት። ይሄን ስል ሁሉን ነገር እምቢ በል ማለት አይደለም። ሁሉ ነገር እምቢ በማለት የፍቅር ግንኙነት አይመራም። እሺ ማለት ያለበት በጣም በጣም እሺ ማለት ያለበት ቦታ ነው። ግን ሁሉ ነገር አይደለም። የማታምንበትን ነገር አስረድተ ገልፀ ተነጋግራችሁ እምቢ ማለትን መልመድ አለበት። ስለዚህ ፍቅር ቢይዝህም ብትወዳትም ብታፈቅራትም እምቢ ማለት ግን ልመድ። ሁሉ ነገር እሺ አይባልም። ሶስተኛ ሁሌም ጥፋተኛ ስታደርግ መቀበል፣ በእሷ ጥፋት ይቅርታ መጠየቅ ማድረግ የለብህም። ይሄንን የእውነት የፍቅር ግንኙነት የሁለት ሰዎች ሁለት ትልልቅ የሆኑ ሰዎች ህፃን አይደለም፣ ትልልቆች ናችሁ ሁለታችሁም። የራሳችሁን ነገር ኃላፊነት መውሰድ ትችላላችሁ። ኃላፊነትን መውሰድ አለባችሁ። እሷ ካጠፋች ይቅርታ መጠየቅ ያለባት እሷ ናት። ይሁን አንዳንድ ጊዜ የፍቅር መገለጫ ተደርጎ ይወሰዳል። እኔ ራሱ እኛ ሴቶች ጋር ስናወራ ነው የምነግራችሁ፣ ጓደኛ ማቾች ሆነን ምናምን ስናወራ እኔ አጥፍቼ ራሱ እሱ ነው የሚጠይቀኝ እኮ ይቅርታ። እንደ ፍቅር መገለጫም የሚወሰድበት የሚታይበት ሁኔታ አለ፣ ግን ትክክል አይደለም። እሷ አጥፍታ አንተ ይቅርታ እየጠየክ ነው ማለት ምንድን ነው? ራሱ ትርጉሙ ምንድን ነው? ወዳት አለው ነው። ይሄ በቃ ረዥም መንገድ አብሮ መሄድን የምታስብ ከሆነ ይሄ አያስኬድህም። በቃ ይሰለቸዋል፣ ሰው ከሆነ ይሰለቸዋል። ሁሌ እሷ ባጠፋች ቁጥር እየሄድክ ይቅርታ፣ ይሄ የሚያሳየው ዋን ሳይድ እንደሆነ ነው። አንተነ የበለጠ የምትወዳት አንተነ የምትፈልገው የፍቅር ግንኙነቱን ማለት ነው የፍቅር ግንኙነቱ የምትፈልገው ከሆነ ለራሷ ጥፋት ራሷ ኃላፊነት መውሰድ አለባት። አታስለምዳትም። ይሄንን መጀመሪያ ላይ አንዳንድ ጊዜ ዝም ብሎ እንደ ቀልድ የሚለመዱ ነገሮች ናቸው። እንደዚህ አይነት የሚደብር ነገሮችን ይዘው የሚመጡት አንድ ቀን እንደ ቀልድ በቃ ይቅርታ ምናምን ትላት አለ፣ ከዛ ኔክስት ታይም ላይም በቃ እየተለመደ እየተለመደ ይሄዳል። ድሮ እኔ ባጠፋሁት ይቅርታ አትጠይቀኝም ነበር አሁን ግን ተቀይረሃል መባባል ይመጣል። ገብቶ ልትቀይረው ስትሞክር ማለት ነው ስለዚህ የቱንም ያህል ብትወዳት የቱንም ያህል ብታፈቅራት ስትጣሉ ቢደብርህም መልሳቸው እንድትታረቁ ብትፈልግም እንኳን ለራሷ ጥፋት ራሷ ኃላፊነት እንድትወስድ አርግ እንጂ ይቅርታ እየጠየቅ እየተታረክ ለማስቀጠል አትጉ። አይሰራ፣ እንደዚህ አይሆንም። የፍቅር ግንኙነት ኃላፊነት መውሰድን ይፈልጋል። አዎ አጥፍቻለሁ፣ ይቅርታ የሚል ኃላፊነትን ይፈልጋል። የኃላፊነት ደግሞ አንተ ላይ ከሆነ እንዳልኩት ዋን ሳይድ ነው። አንተ ብቻ ነ ማለት ነው የምትፈልገው። ስለዚህ በአንድ ሰው ፍላጎት ደግሞ አይሆንም። በደንብ አጋስበ አራተኛ እንድትጠቀምብህ መፍቀድ ያው ይሄንን እንደ ፍቅር መግለጫ አድርጋችሁ የምታዩ አላችሁ። እናንተ ጋር ያለችው የሆነ ነገር ፈልጋ እንደሆነ ለጥቅም እንደሆነ እያወቃችሁ ስለመወዳት በቃ ምናምን ብላችሁ የምታልፉ የምታደባብሱ አላችሁ። ወይ ከጊዜ ብዛትም ትወደኝ ይሆናል፣ ወይ ደግሞ በቃ ይሁን በቃ እኔ እስከወደድኳት ድረስ የሆነ እራሴን መስዋዕት ለአድርግ አይነት ነገር ማለት ነው። ግን አይደለም ይህ መስዋዕትነትም አይደለም፣ ሞኝነት ነው። ለማትወድ ሴት እንድትጠቀምብህ መፍቀድ፣ ለጥቅም እንደመጣች ምናልባት ገንዘብ ሊሆን ይችላል፣ ምናልባት የሆነ በቃ የምታደርግላት ነገር ይኖራል፣ ያንን ነገር ፈልጋ፣ ጊዜ ማሳለፊያ ሊሆን ይችላል ያንን ፈልጋ፣ የቀድሞ ፍቅረኛዋን መርሻ ሊሆን ይችላል። እንደዛ እያደረገች እንደሆነ እያወቅ ትጠቀምብኝ ብሎ መፍቀድ ለራስ ያለህን ዋጋ ነው የሚያሳየው። በእውነት በጣም ትልቅ ስህተት ነው። ይሄ ፍቅር አይደለም፣ ሞኝነት ነው እንዳልኩት። እውነቴን ነው የምለው ምክንያቱም ፍቅር የሚባለው እኮ ሚዩቹዋል ነው፣ ስትወድ ስትወዳት። ከዛ ውጭ ያለው በቃ ልፋት ነው ማለት ነው። ይገባኛል፣ ስሜቱ ከባድ ነው፣ ትወዳታለህ፣ ልታጣት አትፈልግም፣ የእሷ ሀዘን ያሳዝናሃል፣ ምናምን ምናምን ምናምን። ግን እንዳልኩት መጀመሪያ ላይ መግቢ ላይ ይህን የሚሰማህን ስሜት ማችርድ እንደሆነ እንደበሰለ ወንድ አመዛዝነህ መወሰን አለብህ፣ ሚዛን ላይ ማስቀመጥ አለብህ። እኔ እወዳታለሁ እሷ ግን አትወደኝም ለዚህ ለዚህ ለዚህ ነው እኔ ጋር ያለችው ሰው። ምን ላድርግ ሞብ ላድርግ ወደ ምትወደው ወደ ምትወዳት? ከዛም በፊት ደግሞ ራስህን ወደ ማስተካከል አለ አይደለ? ከእንደዚህ አይነት ስሜት ለመውጣት ራስ ላይ መስራት እንጂ ዝም ብለህ እንድትጠቀምብህ መፍቀድ ደግሞአለው ሞኝነት ነው። አታድርገው፣ በዚህ አትደራደር። የቱንም ያህል ብትወጣት፣ የቱንም ያህል ብታፈቅራት ማለት ራስህን በዚህ ልክ አታቃል። ይሄ አይገባህም። ሰው እንዴት መጠቀሚያ ከምታደርገ ሴት ጋር መሆን አይገባህም። አምስተኛ አላማን መተው። ወንድ ልጅ ሆነ በአላማ ጉዳይ ላይ አክቹአሊ ሴቶችንም ሁላችንም አላማችንን መተው አለብን ብዬ አላስብም። በቃ አላማ በጣም ወሳኝ ነገር ነው። ምክንያቱም ህይወት የፍቅር ግንኙነት ብቻ አይደለም። ህይወት በቃ አላደለን ይሄ ብቻ አይደለም አይደለን ሁላችንም እንደምናውቀው አላማችንን ማሳካት አላማችንን የምንፈልግበት ቦታ ላይ ማድረስ አለብን። አንተ ደግሞ እንደ መሪ እንደ ሊደር ፕሮቴክት እንደሚያደርግ እንደ ወንድ ልጅም ያለብህ ብዙ ሮል አለና ያንን ሮል ለመወጣት አላማህን ከግብ ማድረስ በራሱ ራሱ የሚከነክልህ ነገር ነው። በኋላ ላይ ሄደህ ሄደህ ጀምረህ ጀምረህ የተውካቸውን ነገሮች እስኪ በጣም ይቆጭሃል፣ በጣም ይከነክልሃል። እና ስለወደድካት ስላፈቀርካት በሚል አላማህን ተማሪ የሚኮንክ ትምህርትን ስራ ላይ ምኮን ስራ ላይ ተዘናግተ ምናምን በቃላለ በዛች ስሜት በዛች ኢሞሽናል በመሆን እንደውም ማለት ነው። እኔ ፍቅር ሲይዘው ሰው ይበልጥ መስራት አለበት ብዬ ነው የማስበው በቃ ለተሻለ ነገር በደም ጥሩ መስራት አለበት ብዬ ነው የማስበው። አላማውን ለማሳካት ህልሙን ህልሙ ጋር ለመድረስ በገንዘብም ቢሆን ማለት ነው። ስለዚህ ህልምህን፣ አላማህን ፍቅር ሲይዝህ ለሴት ብለህ በፍፁም በፍፁም እንዳትተው። በጣም የሚቆጭህ የምትጸጸትበት ነገር ነው። በመጨረሻ ደረጃ ደግሞ ያስቀመጥኩላችሁ፣ የቱንም ያህል ብትወዳት የቱንም ያህል ብታፍቅራት ማድረግ የሌለበት ይሄ ላይ ላዩን ስናየው በጣም ትክክል የሚመስል ነገር ምንድነው የበዛ እንክብካቤ ማሳየት ነው። ምንም ጥያቄ የለውም። ሴት ልጅ እንክብካቤ ትፈልጋለች። መንከባከብም አለብህ ግዴታ ነው። ግን ደግሞ አንዳንዴ ነገሮች ይበዛሉ በጣም ይበዛሉ። ይሄ በፍቅር ግንኙነት ላይ ያለው ሪሌሽንሽፕ ግንኙነት፣ የሴትና የወንድ ግንኙነት ሚቻል መሆን አለበት። አንዱ ሰጪ አንዱ ተቀባይ አይነት አይደለም፣ ሚቻል መሆን አለበት። እንደ ልክ እንደ ህፃን ልጅ እና እንደ ቤተሰብ እንደ ወላጅ አይደለም ዝም ብለህ የምትሰጠው ነገር አይደለም። ላይክ ልጅ እስኪያድግ ድረስ ብዙ ነገሮችን ዝም ብለን የምናደርግለት ነገሮች አሉ አይደለ? እንደዛ አይደለም። የፍቅር ግንኙነት ላይ ሴት ልጅ ዝም ብለን አንተ የምታደርግላት ፍቅር፣ የምትሰጣት እንክብካቤ፣ የምታሳያት በቃ ዝም ብለህ እንደዛ አይደለም። አንተ ብቻ ብዙ ነገር የምታደርግ እንደዛ አይደለም። እሷም ልታደርግልህ ይገባል። ስለዚህ እጅግ የበዛ እንክብካቤ በምታሳያት ሰዓት ላይ ምንድነው የሚፈጠረው? በቃ ልክ እንደ ልጅ አለ አይደለም? በቃ ያንን ነገር ማግኘት እንደ መብት ይሆንና እሷ ምንም ማድረግ አይጠበቅባትም። በቃ እንዲሁ የምታገኘው ነገር እንደሆነ ነው የምታስበው። የፍቅር ግንኙነቱ ላይ ምንም አይነት ስራ አትሰራም ማለት ነው። አንተን ለማክበር አንተን የሚያስደስት ነገር ለማድረግ አትጥርም። በቃ ዘ ኦንሊ ቲንግ እሷናት ደስተኛ መሆን ያለባት፣ እሷናት ቆንጆ መሆን ያለባት፣ እሷናት ስጦታ የሚያስፈልጋት። በቃ የፍቅር ግንኙነቱ ዋነኛ አላማ እሷን መንከባከብና በቃ ለእሷ የሚያስፈልጉ ነገሮችን ማድረግ እንደዚህ አይነት ስሜት ይፈጣል። እርግጥ ነው እኛ ሀገር ላይ የመንከባከብ ደረጃዎች እንደዛ ደረጃ አልደረሱም። በእርግጥ ግን አንዳንድ የምናያቸው ነገሮች እንዲህ ያስብላሉ። በቃ እንደ ትልቅ ሰው እንክብካቤ ሲባል እንደ ትልቅ ሰው አሁን ብዙ የምናያቸውም ነገሮች አሉ። መጎራረሱ በቃ አሁን አንዳንድ ጊዜ ከዚህ በፊትም ነግሬያቸዋለሁ አይደለ? በእጇ እማትበላ ሴት አለች። በቃ እሱ እሱን የሚያጎርሳት የፍቅር መግለጫ ሶኬ ጥሩ ነገር ነው፣ ግን ሕፃን ልጅ አይደለችም ደግሞ አለ። ለፍቅር መግለጫ አንድ ሁለቴ መጎራረሱ ምናምን ኖርማል ነው፣ ግን አንዳንድ ነገሮች ኤክስትሪም ይሄዳሉ። በቃ ማድረግ የምትችላቸው ነገሮች አሉ እግርም ማጠ ምናምን እናያለን። ደስ ይላል፣ ከፍቅር በጣም ደስ የሚል ነገር ነው። ማንም አይጠላም። ቋደት ግን እኔ አሁን እነዚህ ነገሮች ምናምን በቃ ይሄ ሲበዙ በቃ በጣም ጥሩ ያልሆነ ነገር ውስጥ ይከታሉና መብዛት የለባቸውም በልኩ በመጠኑ እናውቃለን ሴት ልጅ በጣም የበዛ እንክብካቤ የሚያስፈልጋት ጊዜያቶች አሉ። እንበል እና ላይክ አሁን ፔሪድ ላይም ስትሆን እርግዝና ላይም ከዛ በኋላ ደግሞ አራስ ቤትም ብቻ ብዙ ሲያማትም ብዙ ጊዜያቶች አሉ እኮ አደለ? በጣም ያንን የበዛ እንክብካቤ የምትፈልግበት ለካ። አሁን እርግዝና ላይ በጣም እንክብካቤ ትፈልጋለች። ከወለደችም በኋላ አራስ ቤት ላይ እንደዚ አይነት እንክብካቤ ትፈልጋለች። እዛ ላይ በደንብ አብዛው ሁሉን ነገር ብታደርግ ችግር የለውም። ከዛ በዘለለ ግን ራሷ ማድረግ የምትችላቸውን ነገሮች ራሷን እንድታደርግ ማድረግ ምናምን፣ በቃ ይሆናላ። ነገሮች ሲበዙ ጥሩ አይደለም። የቱንም ያህል ፍቅር ጊዜ፣ የቱንም ያህል ብትወዳት፣ አታብዛው። አንተም ያ እንክብካቤ እንደሚያስፈልግህ እንድታስታውስም አድርጋት። አንተ ብቻ ዝም ብለህ ነገሮችን የምታደርግ አይደለም። ተግባባል። በጣም ሲበዛ ማረብ ይመራል። እና በልኩ ነገሮችን በልኩ፣ ልክ እንደ ትልቅ ሰው አይደል? ትልቆች ነን አይደል እኛ፣ ህፃን አይደለንም። ልክ እንደ ትልቅ ሰው መንከባከብ በብዙ መንገድ፣ በማዳመጥ አይደለ አብሮ በመረዳዳት በብዙ መንገድ ይገለጻል። እና ዝም ብለን ይሄ ፊዚካሉን ነገር ላይ ብቻ ፎከስ ባናደርግ ሌሎች ነገሮችን ይሸፍንብናል፣ ሌሎች ብዙ የምናደርጋቸውን ነገሮች ይሸፍንብናል። እና ይሄንን ይመስላል የዛሬው ቪዲዮ። እንዴት አገኛችሁት? እስኪ ሀሳባችሁን ኮመንት ላይ ጻፉልኝ። እዚህ ድረስ መታችሁ ተከታትላችሁ ዋው የዛሬው ደግሞ አንደኛ ነው እያላችሁ ግን ደግሞ ላይክ አላደረጋችሁ ማለት በቃሽ ችግር የለውም። አሁኑኑ ላይክ አድርግ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የዶር ምልክቷን በመጫን ተቀላቀሉ። ወዳችኋለሁ። ቻው።